ዝምልሽ ቁጭ ቤት ዛው ፉንቃሽን ስሪ። እኛ ሁክ ያወራ ነው። እኔ አገባለሁ ሽማግሌ። እኔ ግልምዶ ሽማግሌ የምትጠሉት ለምን ትጠሉት? ሽማግሌ እንቅ ድሃ ድሃ መሆን ስትፈልጊ ነው ሽማግሌ የማታገቢው። ሽማግሌ አላገባም እኔ ሊሞት አንድ ቀን ከቀረው እንዶ ጌታ ሆይ ቅር ይበለኝ እንጂ በተለይ ሀብታም ከሆነ ራሴ ቀለበት ቀለበትን በአስረለት ራሴ ራሴ እንዲህ አድርጌ ቀለበት እንዲህ አስረድታሉ ግን ችግሩ የዚህ ሀገር ፈዳምት ኢጀት ህግ አለ ህግ አለ ግን ምን አደርጋለሁ እኔ ሲስተሙን አውቃለሁ ንብረቱን ተካፋይ እንደሆን ንብረቱን ተካፋይ እንደሆን አስፈርመዋለሁ ከዛ በኋላ ጠበቃ ቦይ ቦይፍሬንድ ይዛለሁ አቤት ችግር ያለው ችግር እኮ ልነግራችሁ አልችልም። ወይ ወይ ከዛ ጠበቃውን ቦይ ፍሬንዲዝ እና ሀፋፍ እንካፈላለን ብዬ ከዚህ ሰውየው በሞተ ሳይቀበር ጠበቀው ነው ይዘ መክፈል አልትችሉማ። ያው ተካፈለ በሉት እንካፍል፣ ኢንጆይ እናድርግ። ሁለታችን ነው እናደርጋለን። ቤዚዬ፣ አዎ እንደ ጀርመን ሀገር ውርስ መቃጠል መቃጠል ቢቀርስ እኮ ነው

ታዲያ እኔ ሽማግሌ ይዝና፣ ከዛ ወጣት ኢትዮጵያ ወንድ ደግሞ ይዛለሁ። እንደዚህ ነው እሱ። ኖርማል ነው፣ ኖርማል ነው ማለት ብዙዎቹ እንደዛ ናቸው። ለምንድ ነው ግን? ለምን ትፈራላችሁ? ተናገሩ፣ ችግር የለውም ሙላ። ብዙዎቹ እንደዛ ናቸው።

ስትወርዱም በቃ ማታ ነው የምትገናኙት። ከነሱ ጋራ ማታ ትገናኛላችሁ። ስራችሁን በሙሉ በማታ ነው። ስትወጡም ከቤት ስትገቡ በማታ ነው የምታደርጉት። ያ በቃ ሌላ ሀገር ነው። ምንድነ ሀገር ችግር የሚሆነው ምንድነው? አንቺ ይሞታል ብለሽ ስትጠብቂ አንቺ ታረጃለሽ። ዛት ዛት ዘ ፕሮብሌም። ይሞታል ይህ ሰው ደርሷል በቃ ሰ ሽማ ሽሜው ስትይ አንቺ የለሽ። ዛትስ ዋይ ምን ታረጊያለሽ? ሽሜው የሚስራ፣ አንቺም በዚህ በኩል ስራ ትሄጃለሽ፣ ስራም ትሰሪያለሽ፣ ኢንጆይም ታረጊያለሽ፣ ቫኬሽን ሀገር ቤትም ትሄጃለሽ። አይነቱ አይሞቱም ቶሎ እንዲሞቱ ነው የምትፈልገው። ሰባ ካለፈ በኋላ ግቢው ሰባ ካለፈ በኋላ ያው አስር አመት ወይ ስልሳ አምስት እያለ ከስልሳ በላይ ማግባት እንጂ፣ አርባ ሆኖ ሀብታም ሆኖ ሳትወጂው ማግባት፣ ሰላሳ ሆኖ ሀብታም ሆኖ በሰላሳ የለም። ሲጀመር በሰላሳ ሀብታም የሚሆን የለም ሲያገር ቢያንስ ሀብታሞች ከአርባ በላይ ናቸው እዚህ። ምክንያቱም ሰርተው ሰርተው ሰርተው ነው አርባ ላይ የሚሉት ከአርባ በላይ ነው ሀብታም ያለው። አርባ ዓመት አግብተሽ ከዛ ንብረቱ ኖር ስላለሁ ይህኔ እናት አንቺ ልጅ ተቃጥለሽ ምትሞቹ ከሰላሳ አምስት በኋላ በቃ ፍኑ ፍኒል ቤቱ የሚያልቃል፣ ካምፓኒው ያልቃል። ሲሊያቸው በቃ ፕላናቸው ላይ ይደርሳሉ ምናምን። ከዛ ገጭ ይላል ባንኩ ምናምን ኮንትሮል ያደርጉታል። ከዛ እንዲ እንዲ የሚሉትም የዛኔ ነው፣ ከአርባ በላይ ሲሆኑ ማለት ነው። ከዛ ታገቢያለሽ። እስቲ እናንተ ቤቱን እስኪ ሞቅሞቅ አውርጉት፣ ኮፒ ሊንክ አውርጉልኝ፣ እንደዚህ ነገር እያወራለች። ኮፒ ሊንክ አውርጉ ልጆችዬ፣ ስሞትላቸው። ኮፒ ሊንክ አውርጉልኝ፣ ድፍት ስልላቸው። ከዛ በኋላ አርባ ላይ አርባ ላይ ግን አግብተሽ የማትወጂው ከሆነ አርባ ላይ ግን አግብተሽ ኮፒ ሊንክ አውርጉልኝ አርባ ላይ ግን አግብተሽ ያ ንብረት ወርሰዋለሁ እንዳታስቢ፣ እንዳታስቢ። አርባ ላይ ስታገቢ ወደሽ ነው ማግባት ያለብሽ ማለት ተቀበቀ ወደጀዋለ ምናም ብለሽ ከእሱ ጋር እኖራለሁ፣ ኢንጆይ አደርጋለሁ የምፈልገው ነን የምሰራ ስራ ለብሽ መግባት ያለብሽ ግን፣ በተለይ ስልሳ ላይ ስልሳ አምስት ላይ እጅሽ ላይ ከገባ የዋሬች የዋሬች በቃ እድሜው ስልሳ አምስት ከሆነ አይስወር ባለሀብት ከሆነ እጅሽ ላይ ከገባ ድምፅሽን ጭጭት አረገና ተጠብቀዋለሽ። በተለይ አንቺ ሰላሳ ቤት ካለሽ ሀያ አምስት ካለሽ ስራም አያስፈልግሽም። እሱን ብቻ በግላይቱ ማረ በየሄደበት በየመጣበት ብቻ ወደዚ ወደዛ ወደዛ ሲል እጁ ላይ የያዝሽ ባንኮክ፣ እጁ ላይ የያዝሽ ማዮካ፣ ቦርሳሽን፣ መኪናሽን፣ ቤትሽን ምናምን እያስገዛሽ የእሱ ሰራተኛ መሆን ነው። ልክ ሰባ አምስት ላይ ወይም ደግሞ እንትን ይወጣል ምን በቃ መንቀሳቀስ አይችሉ ሰማንያ ሰባ አምስት ሰባ አምስት ላይ ምን ምን ነገር አይችሉ ምንም የዛኔ ወይዛ አልተናይም ምን ይባለው ምን ይባለው የሚሄዱበት የሚጥዛ ወይ ደግሞ ራስሽ ቤት ውስጥ ዶክተር ምናምን ቀጥረሽ ይተኛልሻል። አንቺ ይዛኔ ቤቢ ቦይ እያሽ መጣሁልን መጣሁልን ትቀበያለሽ ተሰጫለሽ። ቢስማርት ቢስማርት ይህ ለአበሻ ወንድ ወንድ ነው። ግን ማ አበሻ ወንድ ጋር ማን ማ ይደፋሻል አለአበሻ ወንድ ማ በሀያመትሽ ነው የሚደፋሽ በሀያመትሽ ድፍት ነው የሚያደረግሽ የምን አበሻ ወንድ። እኛ ያወራን ያለነው ስላደጉ ሀገሮችን ነው ያወራን ያለነው። አበሻ ወንድ ስልሳ አምስት አመት ላይ ስልሳ ምን ይሆናል? ምንም እኮ አሁንም ስልሳ አምስት ሰማኒያ ለአበሻ ወንድ ሆ ሰማኒያ አመት ሲሆነው ያንገበግብሻል፣ ያቀጥልሻል። እስቲ ይዋቸው የአበሻ ሀብታሞችን በሰማኒያ አመት ዱባይ አይደለ? እንዲ እንዲ ፍኑ የሚለው መቼ መቼ ወገቡ ይደግማል፣ ስራው ብዙ፣ ኮሎዙ ያሾት ጭቅጭቁ፣ የት ወጣሽ የትገባሽ አስገድልሻለው። ነጭ እኮ አይለሽም እንደዚህ ይኖ ነጭ በጣም ስማርት እንደሆነ ኢቨን ራሱ ከአርባ አምስት በኋላ ቤቢ ይለሻል። እኔ ሸክሸካ አይዶንት ሜክ ዩ ሃፒ ቤቢ ያ ጎ ሀበፈን ነው የሚልሽ ነጭ ልጅ እኮ አንዳንዴ እኮ ሲያረጁ ራሱ ሲሪየስሊ ሲሪየስ ሲያረጁ ራሱ ይሄ እንደ አበሻ እኔ እኮ አሞኝ ነው ምናምን አይልሽም ይኖ እንትን ያረግሻል ይገባዋል ምን እንደምትፈልጊ በተለይ ያንግ ከሆንሽ ጀስት ከኔ ጋር ሆኜ ብቸኛ እንደሆን አልፈልግም አይላቪዩ ሶ ዩ ካን ኢንጆይ ኢት እኮ ነው የሚልሽ ሲሪየስ ኢንጆይ አድርጊ ነው የሚልሽ ያ ያበሻውስ

ከፈለገች ትቀበል፣ ካልፈለገች አትቀበል። ምነው አይ እንዳንተ ያሉን አንጉልፋት ደሀ ይዘን የህዝብ ብዛትን ጨምራ የህዝብ ብዛት እንጨምር የህዝብ ብዛት እንጨምር። ከዛ እንዲት ይለኛል። አንቺ ሴት ይወጥናል ስል ሰውን ስሚ ታቋረጫለች። ቤዚ የቤና ተላቤቱ መማየ ቤዚ በነገራችን ላይ በጣም ስማርት

ልንገራችሁ እሺ። ኮፒ ሊንክ አልኩት፣ ድንሽ ይሄ የተመታ አካውንት ኮፒ ሊንክ አልኩት። ምን ላይ ነበር ያቆመ ነው? ጠገባችኋል። በተስፋ ሳትሜሽሽፖት ምን ላይ ነበር ያቆምኩት? ኦኬ፣ ያ ነጮቹን ያደረግኋል። ነጭ ሽማግሌ ካገኛችሁ ሞኛቱኝ። አበሻ ምን ይለኛል? ሀበሻ እንደዚህ ይለኛል። ሀበሻ ሽማግሌ ሊያገባሽ ዘንበይ ኮይኑን ያዥ ማህደር አላሙዲንን ጎትታ። ዛሬ አላሙዲን ሳይሆን ማህደርን የሚያዩ ብዙ ኢትዮጵያ ህዝቦች እኮ አሉ። ያ ሽማግሌ ሀበሻ አላሙዲን ያ ሽማግሌ ትሉት አላችሁ። በቅድም የተናገረችው እንትናን ሰምታችኋል። አድ ቆንጅ ዋች ማን ነበር ባምቢ። አላሙዲን እንዳይሳሳትም ማህደርን ትመስያለሽ ሲሏል እኔ

ስህተት ይታረማል። እንዲ ኮን ያለች አይስወ ዚስ ሌ ከመጀመሪያም ጀምሮ በጣም ነው መወዳት። በነገራችን ላይ እናቷን በጣም ነው መወድላት። እናቷ እኔ እናትየው ለእኔ ትልቅ ቢልደር ናት። እሷን አባቷ እንጃላቀ እና ጋይስ እንደዚህ አይነት ነገር ስህተት አደለም፣ እድል ነው እድል ነው እድል ነው። እራሱ ነው የመጣው። ሀጢያት አይደለም። ቤቢ አይ ላቭ ዩ ሲል ኦ ዳዲ ትይዋለሽ አላቤቱ ወይ እዚህ ጋ ቅድሚያ የሚሰማ ከሆነ ግን ጉዴ ፈላ። ኧረ ጉዴ ፈልና ዳዲ አይ ላቭ ዩ ትያለሽ። ቤቢ አይ ላቭ ዩ ካለሽ ሄይ ዳዲ አይ ላቭ ዩ ትያለሽ። ዳዲ ስትይ አባት ነው ይመስላቸው በኛ አነጋገር ማለት ነው። ና ምንም ነገር የለም። ዕረፍት ነው፣ ቶች ቫኬሽን ነው፣ ቫኬሽን ነው ውለጅ የለ ውገጅ የለ ቢቻ ልለውም አምስት ነው መውለድ። እንደዚህ አይነት ሰው አይሆንም እንጂ ምክንያቱም ከሀብታም ያልኩሽ፣ ከደሃ ሽማግሌ ነጭ አላልኩሽ በነገራችን ላይ አልወጣኝ። ከሀብታም ነጭ ወንድን ያልኩሽን ካምፓኒ ካለው ትልቅ ወፍራም ገንዘብ ካለው፣ ያ ማስተር ቢግ ከሚባለው ወይም ቢግማ ከሚባሉት ከነሱ ነው ያልኩሽ ኦኬ፣ ኖት ዚስ ስሞል ማን ቢግ ማን ከሚባ እነሱ ጋር አስተደርሽ ነው። ሽማግሌዎቹ አለቀ በምን አንቺ ጨርሻቸው። ቀናቸው ሲደርስ እኮ ነው የሚሄዱት ጋይስ። ከዛ በኋላ አንቺ ላይፈሽን ነ አንዴ ስፔን፣ አንዴ ማዮርካ፣ አንዴ ፓሪስ፣ አንዴ በፕራይቬት ጀት ምናምን እያልሽ ታጣጥሚያለሽ የማታ እንጀራ ተስቀበለሽ ያንን እንጀራሽ ሽቦ ያረግልሽ ፋይ ሰን ፓሪስ ላይ ስታር ሆቴል ሄደሽ የሆነ በቀ ንድንድንድ ያለ ደግሞ የሚያምር ይ ቤቢ ምናምች ብታረጊና ከርድሽን ይዘሽ ጥሩ ብለሽ የምትፈልጊያቸው ኒው ሞዴል የተባሉ ምን አታገለሽ። ከማንም አንጉል ፋጦ ጋራ ተጠቀሚበት ቤቢ መልክሽን ይመስለኛል እንዲህ አይነት ወንዶቹ፣ አሁን አካውንቴን ሊያዘጉት ይችላሉ። የኢትዮጵያ ወንዶች በጣም ቀናተኞች ናቸው። ሊያዘጉት፣ አካውንቴን ሊያዘጉት ይችላሉ። ኮፒሊንክ አርጉ አልኳችሁ። ይኸውልሽ፣ መጡ መጡ፣ ወንዶቹ ተበሳጩ፣ መጡ መጡ። አካውንቴን ኮፒሊንክ አርጉ፣ ኮፒሊንክ አርጉ፣ አካውንቴ ኮፒሊንክ አርጉ። ወንዶቻችን እንደዚህ ሴቶቻችንን ቀሰቀስሽ ይላሉ። ይኸውላችኋል አንደኛው መጣ፣ ካሁን ይለኛል። የዛኔ ብዙ ድሃዎች ይቀንሳሉ፣ ብዙ ደሃዎች፣ ተመልካችም አይኖርም። ከዛ ሲያዩን ይመጡና፣ ጂጂዬ ያው ያንቺ ምክር እኮ ነው ወደዚህ ያበቀ ጠንቋይ ለራሱ አያውቅም ብላችሁ አንበሳ ትወረውራላችሁ። አንበሳ አንበሳ ላይሆን ተወረውራላችሁ። ሀብታም ሁኑ፣ እኛም እየሞከርን ነው። ዝም ያለን እንዳይመስላችሁ እየሞከርን ነው።

ማስኪያ ልጆቼ ፕራይቬት ስኩል የሚገቡ ከሆነ አንድ እድሉ ካገኘ ከእግዚአብሔር ጋር እየሞከረ ነው ነው ከዛ እንመጣል። ለፕራይቬት ስኩል ደግሞ መክፈል አለብኝ። ስለዚህ ሽማግሌ ሀብታም ማግባት አለብኝ። ቀጥ ብሎ ልጆቼ ልጅ ልጆችን በፕራይቬት ጀት የሚያመጣ ትምህርት ቤት የሚያደርስ ይህንን ደግሞ አትመኛ። እናንተ እኮ አታፍሩም። ለምን ሰርተሻ አትደርሽበት ብለ ጥሩ ይወዳል አታፍሩም። በዚህ ጭንቅላት እኔ ምን አፍ ፈጥሬ በሁለት ሚሊዮን ዶላር ያተረፍኩ መስላችሁ ነው። የተሳ ተሰርቶ ይገኛል። አላየም አላየም፣ ኢትዮጵያ የሆነው ለብቻው ጀት የገዛ አላየ፣ ነው ወርቁ አይትነውነ እሱ ወርቁ አይትነውም ደግሞ በምን በምን አድርጎ እንደሆነ እሱ መድኃኒዓለም ያውቀው፣ ወይንም ደግሞ አላሙዲን ናቸው። የት አባሽ! እስቲ በተራ ጀት አልገዛል። ስለዚህ እና ጭበርብር ባንክ እንስበር አላልኳችሁ። መልካችሁን ተጠቀሙበት። ሌዲን ያሉሽ ጎ ጎ እዚህ ሀበሻ ቤት ቀይ ወጥና አንጉልፋቶችን እያበለሽ እያጋሰሽ ያ ቀይ ወጥ የመሰለ ልጅ አትወልጅብኝ። ጎ ጎ ፋይቭ ሲክስ ስታ ሆቴል ያ ጎ ዩኪ ኑኪ የሚባሉ እንደ በአንዴ ሶስት ሆነ የቀርቡላችሁ ይሄ ነገር ያጠግባል እንዴት ላላችሁ፣ ኑኪ በልታችሁ ተቃላችሁ። ይህ ትላልቅ እስታ እዛ ታውዘንድ ኢሮ ሚበላው የሚበላው ምግብ ሶስት ነው የሚቀርብ። ሶስት አይነት ነው ያለው። ሶስት ጋንግ ነው ያለው። እኔማ ማሳየ መጀመሪያ ጊዜ ለዚህ የወላ ብር የሚያወጣው አልኩኝ። በቃ ለዚህ አሁን ምን ሲጣፍ ውስጥ ከእሱ በስመ አብ አይደገም ውድ ነው ነውርም ነው እያልኩኝ ሳልበላው ገና ስግብግብነቴን ስግብግብነቴን። አሁን ይሄን ብበላ ትንሽ ተቀይርሽ ሰባት መቶ ዩሮ ነው የሚከፈል። እችን እኮ ነው የምታክሉ እችን ገና አንዱ ስበላው ሆቴል ነፋስ የሞላው ነው የሚመስል። ሁለተኛውን እንዴት ልብለው፣ እንዴት ልብለው፣ ሁለተኛው የመጀመሪያው ቶረሽ ባይዘ ምናምን ነብ ይባላል። ሶስት ጊዜ ነው የሚመጣው ስ በውጭ ለ ነጭ ለ ብቻ ሙለት ያደርጋል። ነቃ በቃ ፈቃ በቃ እኔማ ውስጡ የሆነ ነገርማ እንደሱ ነገር በ የሆነ አየር ላይ ነው የሚያስኬዳቸው ስንከበላቸው በኋላ፣ ውይ ግን ሪሲቱ ግን ሲመጣ ያለረብ ሪሲቱ ግን ሲመጣ ሁለት ዜሮ ዜሮ ምግቦች ዜሮ ዜሮ ዜሮ የሆነ ማሽን ነገር አብሮ ነው የሚመጣው። እንደዚህ አድርጋችሁ ነው በአሻራ ነው የሚከፈለው። አይስወር እንደዚህ እንደዚህ እንደዚ ምን ያደርጋል? አይደቅ እኛም ባህሪ የለን ጸባይ የለን ታንጦልጡለን የቱ ጋ ራሳችንን እንዳገኘ ነው። ታንጦልጡለን ተንጦልጡለን ራሳችን ጋ እንዳገኘ ነው አይደገም። እሱ ምግብ ብሉ ምግባቸው ራሱ ሲጣፍጥ አይደሃ ግን እንዳለኝ